ከቅርብ ዓመታት ወዲህ ፍራፍሬና አትክልት በብዛት መመልከት ተችሏል። ለዚህ ውጤትም የአረንጓዴ አሻራ ዘርፈ ብዙ ጠቀሜታ ባላቸው ችግኞች መሸፈኑ ነው። በተለይም ማንጎ፣ አቮካዶና ሙዝ እንደ ልብ የሚገኝባቸውን እድልም ፈጥሯል። ታዲያ ይህ መርሃ ግብር ከከፈታቸው በሮች አንዱ ናለን እንጂ በችግኝ ማፍላት የሚተዳደሩ ወጣቶችን ማፍራትም ሌላኛው የአረንጓዴ አሻራ መርሃ ግብር በር ነው። በዚህ ተግባር ላይ የተሰማሩት የሁሩታ ከተማ ወጣቶች በአስር ሺህ ብር የጀመሩት ችግኝ ማፍላት ዛሬ በሚሊዮን ለሚቆጠር ሀብት መነሻ ሆኗቸዋል። አቮካዶ ብቃ ነው። አቮካዶ ማንጎና ፓፓያ ላይ ምርታማ እየሆነን ነው። በተከልናቸው ተክሎች ከገቢ ማመንጨት በተጨማሪም የአየር ሁኔታው ተስማሚ እንዲሆን አድርገናል። በተጨማሪም ከዚህ ጣቢያ ለወጣቶች የስራ ድር መፍጠርም ችለናል። ሌላ ነገር እንዳላስብ አድርጎኛል። ለምሳሌ ስለ ስራ ብቻ እንዳስብ እና አይምሮ ዘና አርቄ ማለፍ ያለ ሲቀጥል፣ ደግሞ ብዙ ለስርአቶችም ስራ ድር ከፍተናል። በየአመቱ በቂ የሆኑ ችግኞችን ከተማ አስተዳደር ላይ በገጠር ባሉ አርሳደረሱ ላይ በስፋት በችግኝ ጣቢያው ቀድሞ ተዘጋጅተው የሚሸጡ ዝርያዎችን በማምጣት ብዜት ብቻ ይከናወን ነበር። አሁን የማዳቀልና የማባዛት ስራውን ያለማንም አጋዥነት የመተግበር ልምዳቸውን አዳብረዋል። ከዚህም ባለፈ ተቋማትንና የመንገድ ዳር ማረፊያዎችን የማስጌጥ ስራንም በተጓዳኝነት ይተገብራሉ። የተዳቀሉ ፍራፍሬዎች አሉን። በዚህም የማዳቀልና በዝርያ ወደ አስር ሺህ የሚጠጋ ችግኝ አይነት አለ። ከሚያደርጉት ጋር አኩማ ሁዳኔ ኦል ከንተ ይቀምና ያች ሀገር በቀል ዛፎችን ለኮሊደር የሚውሉ ዛፎችን፣ ትክልቶችን፣ የውበትን ማለት ነው። ብርቱካን ተዳቀለ ሎሚ ያለ ምርጥ ዘሮች ደግሞ ፓፓያ ያሉ ፓፓያ ለምሳሌ በስድስት ወር የሚደርስ አጭር ሆነው ማለት ነው ቡናም እንደዛ በሶስት ቡናዎች ማለት ነው። አጫጭር ዘሮች። በአካባቢ አየር የበለጸገች ሀገርን ለትውልድ ማሻገር ከተፈለገ ነገን ዛሬ መትከል ከሁሉ ይቀድማል። ታዲያ በዚህ ተግባር መላ ኢትዮጵያ አረንጓዴ የለበሰች ነው። የተተከሉ ችግኞችም የአካባቢ አየርን ምቹ ከማድረግ ባለፈ ለግብርና ፍላጎት ማሟያ፣ ለአፈር ውሃ ጥበቃ ጠቀሜታቸው የላቀ ነው። ይህንም በመገንዘብ ፍላጎት ያላቸው ወጣቶችን በከተማው በማደራጀት ለዚህ መርሃ ግብር አሻራቸውን እንዲያኖሩ ተደርጓል። የተሻለ ስራ እየሰሩ ነው። የተሻለ ገበያ ትስስር እየተገኘ ነው። ከዛ ተነስቶ ደግሞ ወደ የተሻለ ካፒታል አፍርተው ወደ ኢንቨስትመንት የተሸጋገሩ አሉ። ሙያን በተመለከተ እንግዲህ ባለሙያ አለን። የተወሰነ ባለሙያዎች በዛ አካባቢ ያሉት ከሌሎች ጎረቤት ወረዳ፣ አሁን ከሎደ ሄጦሳ ወረዳ እንደ አግሮኖሚ ባለሙያዎችን ተጠቅመን ፓኬጁን ሙሉ በመሆኑበት እና ሙሉ እገዛ ማግኘት በሚችሉበት ደረጃ ሁኔታዎችን እናመቻቻለን። በከተማዋ ባህሪ በግብርናው ዘርፍ ውጤታማ ስራዎች ይሰራሉ። ነገር ግን ደፍሮ ለመሞከር የማይታሰበው የፍራፍሬና የአትክልት ዘርፉ ነው። ከስድስት ዓመታት ወዲህ ግን በተለይም የፍራፍሬውን ዘርፍ በመቀላቀል ኅብረተሰቡ የሚረካበትን አምራችነት ማረጋገጥ ተችሏል። ለዚህ ደግሞ እንክብካቤና ክትትል ወሳኝ ሚና አኖሯል። የኛ ከተማ ኅብረተሰብ የራበ ሰው ራሱ መንገድ ላይ የራበ ሰው ራሱ ሙዝ ቆርጦ መብላት ይችላል። ፓፓዬ ቆርጦ መብላት ይችላል። አቮካዶ ቆርጦ መብላት ይችላል። ነኝ እዚህ የሚታዩትን አረንጓዴ አሻራ ውስጥ የተተከሉትን ማየት ይቻላል ማለት ነው፣ ስለተንከባከቡ ነው። ሌላ ደግሞ የደከመ ሰው ነኝ አረንጓዴ አሻራ ስር ቁጭ ብሎ እረፍት ማድረግ ይችላሉ ማለት። በዚሁ ቀጥለን በዘንድሮ ዓመትም አራት ሚሊዮን አረንጓዴ አሻራ እንተክላለን ብለን አቅደናል። የአረንጓዴ አሻራ ሲታሰብ ተያይዞ መሰራት የሚገባው የአፈርና ውሃ ጥበቃ ነው። የአርሲ ዞን ለዚህ ተግባር በጋውን ሲከውን ቆይቷል። በተለያዩ ወረዳዎችና ቀበሌዎችም 498 የተፋሰስ ልማት ተሰርቷል። የአፈርና ውሃ ጥበቃን ተከትሎም የሚመጣው የአረንጓዴ አሻራ መርሃ ግብርን ለመፈጸምም 133 ችግኝ ጣቢያዎች ዘርፈ ብዙ ጠቀሜታ ባላቸው የችግኝ አይነቶች ተዘጋጅተዋል። በተለያዩ ጉድጓድ ማዘጋጀት ያን ነዛ መሬቶችን መለየት፣ በጂፒኤስ መለየት ወደ 69 ወደ 6 ሺህ ሄክታር ላይ እንተክላለን ብለን ነው ያቀርነው። ኦልሞስት ወደ ሰባ ሺህ ሄክታር የሚሆነው መሬት ተለይቶ ችግኙ መተከል ይችላል ተብሎ ተብለተለይቷል። በተለዩበት ቦታ ላይ በአፈርና ውሃ ጥበቃ ስራዎች በበጋ ላይ ሲሰራ የነበረ አካባቢ ላይ ጉድጋዶቹ ማዘጋጀት ቀደም ብለው ከሁለት ሳምንትና እስከ አንድ ወር መሃል ውስጥ ችግኝ ከመተከሉ በፊት ጉድጋዶቹ በሳይንስ መዘጋጀት አለባቸው። እነዚያ የተዘጋጁ ጉድጋዶች ላይ ደግሞ ዝናብ በመጣ ሰዓት ኦልሞስት ሰ- ሰኔ መጨረሻ አካባቢ ላይ ተከላው ይጀመራል። በማስ ሞባላይዜሽን እና የአንድ ቀን ተከላ መርሃ ግብር በዛው መሰረት ችግኞቹ ይተከላሉ ማለት ነው። በአረንጓዴ አሻራ ስያሜ መተከል የተጀመሩ ችግኞች ቀድሞ ከነበረው የችግኝ ተከላ መርሃ ግብር ልቆ የተገኘው ሰዎች ሊጠቀሙባቸው በሚችሉ የችግኝ አይነቶች በመሸፈናቸው ነው። ችግኞች የተተከሉ ችግኞች ለሰው ልጅ ጠቃሚ ጥቅም እንዲሰጡ ማድረግ ላይ ነው ስንሰራ የነበረው። ሌላው እንዲበላ ለምግብነት የሚውሉ ችግኞች ነበር። ከዚህ በፊት ሳይተከል የቀሩ በተለየ እንደ አቮካዶ እንደ ፓፓያ እንደ ሙዝ እነዚህ ነገሮች ላይ ትኩረት አልተሰጥን። እነዚህ ላይ ትኩረት ሰጥተን አርሶ አደሩ በየጓሮ እና በየ ተፋሰሱ በክላስር መተከል ሲጀምር እና ከዛ ወስዶ መብላት ሲጀምር ጥቅሙን ከዛ ሲያገኝ ራሱ አርሶ አደሩ መጠበቅ ችሏል። ከተጠበቀ ደግሞ ኦልሬዲ ከተተከልነው ዓላማ የተተከሉበት ዓላማ ላይ መድረስ ችለዋል እና አርሶ አደሩ ከዛ ተጠቃሚ ሆኗል። ባርሲ ዞን በዘንድሮ የአረንጓዴ አሻራ መርሃ ግብር 281 ሚሊዮን ችግኝን ለመትከል ቅድመ ዝግጅት ተጠናቋል።